በፈጣን ልማት ጎዳና ላይ ያለች የአፍሪካ የውሃ ማማ ታላላቅ ወንዞቿን የታዳሽ ኃይል ምንጭ ለማድረግ የታተረች ሀገር የኃይል ማመንጫ ግድቦችን ከግዙፍ የስኳር ልማት ፕሮጀክቶች ጋር ያሰናኝ አመራር የታዳሽ ኃይል ግንባታን ከመስኖ ልማት ጋር ያቆራኝ ጥናት በጊቤ ሶስት ኃይል አመንጭቶ በኦሞ ወንዝ ኩራዝ ላይ ስኳር የሚያዘምር የስኳር ልማትን በትኩረት ያንቀሳቀሰ፣ ስኳርን የኢኮኖሚ ዋልታና ማገር ለማድረግ የተጋ መንግስት 1946 ወንጂ ስኳር ፋብሪካ በአገራችን የመጀመሪያው ስኳር ፋብሪካ ስራ ጀመረ። የህዝቡ የስኳር ተጠቃሚነት እያደገ ሲመጣም በ1955 የሸዋ ስኳር ፋብሪካ ቀጥሎም በ1962 የመታራ ስኳር ፋብሪካ ተመሰረተ። እነኚህ ፋብሪካዎች ከተቋቋሙ በኋላ ግን ለዘርፉ የተሰጠው ትኩረት እምብዛም አልነበረም። ከአምስት ዓመት ወዲህ ግን መንግሥት ለዘርፉ በሰጠው ልዩ ትኩረት በአፋር ክልል ግዙፉ የተንዳሆ የስኳር ፋብሪካ ግንባታ ተጀመረ። አምስት ዓመቱ የእድገትና ትራንስፎርሜሽን እቅድ ጋር ተያይዞ የስኳር ልማት ለሀገሪቱ እድገት አንደኛው ቁልፍ የእድገት አማራጭ መሆኑ ታመነበት። እናም አጠቃላይ ስራውን ለማስተባበር እንዲቻል በ2003 ዓ ም የኢትዮጵያ ስኳር ኮርፖሬሽን ተቋቋመ። ኮርፖሬሽኑ ከተቋቋመ በኋላ የስኳር ልማትን በሀገራችን ለማሳደግ የሚያስችሉ ወሳኝ ሥራዎችን ማከናወን ጀመረ። ብራዚልና ህንድን ከመሰሉ ሀገራት የዘርፉ ልምድ ተቀመረ። በሀገር ውስጥም ከተለያዩ ባለድርሻ አካላት ጋር በቅንጅት መስራት ተጀመረ። በዚህ ሴክተር ኢትዮጵያ ማደግ ትችላለች። አንድ የእድገት ምንጭ ሊሆናት ይችላል። አንድ የውጭ ምንዛሬ ገቢ ምንጭ ሊሆን ይችላል። አንድ የሰፊ ስራ እድል መፍጠሪያና የኑሮ ማሻሻያ ምንጭ ሊሆን ይችላል፣ መሰረት ሊሆን ይችላል ተብሎ ተጠንቶ ተጀመረ። ከዛ ደግሞ አሁን ወደ አሁኑ የእድገትና ትራንስፎርሜሽን እቅድ ስንገባ ደግሞ ከዚህ በላይ መስራት እንችላለን ማስፋፊያ ፋብሪካዎች ብቻ ሳይሆን የተነደፈው ፋብሪካ ብቻ ሳይሆን ሌሎች አስር ፋብሪካዎችም ማስፋፋት እንችላለን በሚቀጥለው አምስት ዓመት ዘመናዊ የስኳር ፋብሪካዎች። ምክንያቱም የዓለም ገበያ ፍላጎት አለ፣ የሀገራችን የመሬትና የአየር ንብረት የውሃ አቅርቦት አለ፣ ተመችነት አለ ተብሎ ደግሞ አሁን የተነደፈው መርሃ ግብር ተነደፈ። ስለዚህ ትኩረት ማግኘት የጀመረው ይሄ ሴክተር ካለፉት አምስት ዓመታት ወዲህ ነው ማለት ይቻላል። ግማሽ ክፍለ ዘመን ያህል ለውጥ ባላሳየው የስኳር ልማት ዘርፍ ላይ ፈጣን እድገት ለማምጣት ኮርፖሬሽኑ ነባሮችን የማስፋፋትና አዳዲስ ፋብሪካዎችን የመገንባት ሥራ እያከናወነ ይገኛል። ማስፋፊያ የሚካሄድባቸው የወንጂ ሸዋ፣ የፊንጫና የመታሐራ ስኳር ፋብሪካ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች መካከል ግዙፉን የተንዳሆ ስኳር ፋብሪካን ጨምሮ የወንጂ ሸዋ ማስፋፊያ ፕሮጀክት በቅርቡ ስራ ይጀምራል። ሌሎችም በተከታታይ እንዲሁ። አሁን ባሉት ሶስት ነባር ፋብሪካዎች በአመት እየተመረተ ያለውን 300 ሺህ ቶን ገደማ የሚሆን የስኳር ምርት ከ2 ሚሊዮን ቶን በላይ ለማድረስ በሀገሪቱ ውስጥ አለ የሚባለውን በአመት 500 ሺህ ቶን የስኳር ፍላጎት ሙሉ በሙሉ ለማሟላትና መንግሥት ስኳር ከውጭ ለማስገባት የሚያወጣውን እስከ 2 ቢሊዮን ብር ድጎማ ለማስቀረት ሀገሪቱን ተወዳዳሪ ስኳር ላኪ በማድረግ የውጭ ምንዛሬን ለማስገኘት በዘጠና ቢሊየን ብር ወጪ አስር አዳዲስ የስኳር ፋብሪካዎች ስራም ተጀምሯል። ከእነዚህ አዳዲስ ስኳር ፋብሪካዎች መካከል ስድስቱ በደቡብ ኦሞ በ150 ሺህ ሄክታር መሬት ላይ የሚገነቡ ናቸው። ለእነዚህ ሰፋፊ የስኳር ማሳዎች ልማት ደግሞ የመስኖ ልማት ዝግጅት ወሳኝ የቤት ሥራ ሆኖ ተገኘ። በአካባቢው ታዲያ ኢትዮጵያ ከምታካሄደው የታዳሽ ኃይል ማመንጫ ፕሮጀክቶች መካከል አንዱና ግዙፉ የሆነው ጊቤ ሦስት የኃይል ማመንጫ ፕሮጀክት ለዚህ ተግባርም እንዲውል ታስበው ግንባታ ተጀመረ። ከአዲስ አበባ 400 ኪሎ ሜትር ርቀት ላይ የሚገነባው ጊቤ ሦስት የኃይል ማመንጫ ፕሮጀክት በሁለቱ ተራሮች መካከል 246 ሜትር ከፍታ አለው። ስራው ሲጠናቀቅ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት ይችላል። የሀገራችንን የኃይል አቅርቦት ብቻውን 94 ከመቶ መሸፈን ይችላል። ከሀገራችን አልፎ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት አማራጭን ይሆናል። በዚህም የክፍለ አህጉሩን የእርስ በርስ ግንኙነት ከማጠናከር ባሻገር ለአካባቢው ሁሉን አቀፍ ልማትና ከአምስት ሺህ በላይ ለሚሆኑ ሰዎች የሥራ እድል በመፍጠር ከፍተኛ ኢኮኖሚያዊና ማኅበራዊ ፋይዳ ያለው ፕሮጀክት ሆኗል። ጊቤ 3 በታዳሽ የኤሌክትሪክ ኃይል ምንጭነቱ አገራችን ለምታካሄደው የተቀናጀና ሁሉን አቀፍ ልማት ትልቅ አስተዋጽኦ ያበረክታል። ጊቤ ሶስት ከኃይል ማመንጨት በኋላ ለሰፋፊ የሸንኮራ ልማት እርሻዎች የመስኖ አገልግሎት ይሰጣል። እናም በደቡብ ኦሞ በኩራዝ ፕሮጀክት የሚገነቡት የስኳር ፋብሪካዎች ከጊቤ ሦስት የኃይል ማመንጫ ፕሮጀክት ጋር በአንድ ድንጋይ ሁለት ወፍ እንዲሉ የተቀናጀ ልማታዊ ትስስር አላቸው። በዚህ ፕሮጀክት የሚገነቡት ስድስት ፋብሪካዎች በቀን ስልሳ ሺህ ቶን አገዳ የመፍጨት አቅም አላቸው። የፋብሪካዎቹ ግንባታ ሲጠናቀቅ አሁን ላይ ያሉት ሁሉም ፋብሪካዎች በዓመት የሚያመርቱትን ያህል ስኳር እያንዳንዳቸው በተናጠል ያመርቱታል። መንግስት ለስኳር ልማት የሰጠው ትኩረት አራቱንም የሀገሪቱን አቅጣጫ ያዳረሰ ነው። በጣና ብለስ ፕሮጀክት በ50 ሺህ ሄክታር መሬት ላይ ሁለት ፋብሪካዎች ይገነባሉ። እያንዳንዳቸው በቀን 10 ሺ ቶን አገዳ የመፍጨት አቅም አላቸው። በሌላ በኩል የወልቃይት ስኳር ፋብሪካም አዲስ ከሚገነቡት ፕሮጀክቶች መካከል ተጠቃሽ ነው። ስድስት ሺህ ሄክታር መሬት ላይ በአመት አስር ሽቶን አገዳ የመፍጨት አቅም እንዲኖረው ተደርጎ እየተገነባ ነው። በአጠቃላይ እነዚህ አዳዲስ ፕሮጀክቶች በቅድ አመቱ መጨረሻ ግንባታቸው ሲጠናቀቅ የሀገር ውስጥ የስኳር ፍላጎትን ከማሟላት ባሻገር የውጭ ምንዛሬ በማስገኘት በኩል ድርሻቸው የላቀ ነው። ለዚህም የግንባታ ስራው እየተፋጠነ ይገኛል። የመስኖ ስራ፣ የሸንኮራ አገዳ ተከላ ስራ፣ የመሰረተ ልማት ስራ የሰራተኞች መኖሪያ ቤት ግንባታ ስራ እና የፋብሪካ ተከላ ስራ አራት አምስት ትላልቅ ስራዎች ነው። በአንድ ፕሮጀክት ተቀናጅቶ የሚሰራው በጣም ሰፊ ነው። ስራው ከባድ ነው። ስራ መጠነ ሰፊ ነው። ስራ በዚህ መንገድ ነው ስራው አሁን የተጀመረው። እስካሁን ድረስ የተሰራው ስራ በጠና በለስ በአማራ ክልል ማለት ነው። የመስኖ ስራው ደህና ርቀት ይሄደውልናል። የአገዳ ተከላ ስራው አሁን በመጠኑ ተጀምረዋል። እዚህ በሰኔ ወር በስፋት ግን አስራ አምስት ሺህ ሄክታር ለመስራት ለመትከል እቅድ አለ። የፋብሪካ ተከላ ስራውም ብረታ ብረትና ኢንጂኒሪንግ ኮርፖሬሽን ሁለቱን ፋብሪካዎች መትከል ስራ ጀምረዋል። እዛ ፋብሪካዎች የሚጠናቀቁት በሁለት ሺህ አምስት ነሐሴ ወር አካባቢ ነው። ስለዚህ ማምረት የሚጀምሩት ሁለት ሺ ስድስት መጀመሪያ ላይ ነው። በወልቃይትም እንደዚሁ አንድ ፋብሪካ የመስኖ ስራው ተጀምረዋል። የቤት ግንባታ ስራው ተጀምረዋል። የፋብሪካ ተከላ ስራውም አሁን ሊጀመር ነው። ደቡብ ኦሞ በጠለፋ ሰፊ ቦታ ለማልማት ነው የታቀደው። ለመጀመሪያ ጊዜ አሁን የጠለፋ ቦታው ጊዜያዊ መጥለፊያ ቦታው ተጠናቋል። ስለዚህ በዛ ጊዜያዊ መጥለፊያ ቦታ አገዳለን ተክል ነው በስፋት ወደ አስራ አምስት ሺህ ዋናው መጥለፊያ ቦታ ደግሞ አሁን የቻይና ኮምፓኒ በጨረታ አሸንፈው ኮንትራት እየወሰደ ነው። ዋናው መጥለፊያ ቦታ ኦሞዎንስ በዘላቂነት የሚጠለፍበት ቦታ ደግሞ ዊር የሚባል ሊሰራ ነው። የስኳር ልማት ፕሮጀክቱ በሚካሄድባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎችንም በዘላቂነት ተጠቃሚ ለማድረግ እየተሰራ ነው። ልማቱ በነዋሪዎች ይሁንታ መከናወኑ ተጠቃሚ አድርጓቸዋል። አፍሪካው በመተከሉ ትልቅ ደስተኛ ነን። አፍሪካው ሲመጣ ሲያወያየን፣ መንግስት ይምጣልን፣ ስንት ተምር የወደቁ ልጆች አሉ፣ ስራ ያገኛሉ፣ ስንት ስራ አጣል፣ ስራ ይይዝልናል፣ ይምጣልን፣ በመሬታችን መሬት እናገኝ እንጂ፣ አፍሪካው መምጣቱን እሰየ ብለን የተቀበልነው ሸጋ ነው። ሩቁ ዘመድም በቅርባችን ሁሉ እየተገናኘን ነው፣ እየተወያየን ነው። አፍሪካው ደስ እያለን ነው። ልጆቻችን ሁሉ ሰርተ ይበላሉ። እኛ ደስታ ነን። መንግስት ያሰበው ፕሮግራም ሰዎችን ከማሰባሰብ አልፎ ተርፎ ያው እነዚህን ህብረተሰብ እዚህ ኦሞ ወንዝ አለ ኦሞ ወንዝ አለ እና በስኳር ጋር ከተያዘ በተያያዘ ያው የእርሻ እነዚህ ህብረተሰብ አርብቶ አደር ከዚህ በፊት ማረስ የሚባል ነገር አያውቁም ነበር እና መንግስት ያሰበው አቋም ምንድ ነው፣ እነዚህ ህብረተሰብ ከራብ ለመላቀቅ ቢያንስ እነዚህን ህብረተሰብ በ የመስኖ ተጠቃሚ ሆኖ ይሄን ለምዶ ራሳቸውን የሚለውጡበትና ከራብ እንዲላቀቁ የሚለው ነገር ነው። መንግስት ያሰበ ያለው አቅጣጫ እነዚህ ከዚህ በኋላ እነዚህ ህብረተሰብ ከገቡ በኋላ ይሄ እየተሰጣቸው ያለ መሬት አለ። ያ መሬት የእርሻ መሬት ነው። በመስመስኖ በመጠቀም እነሱም የልማት ተጠቃሚ እንዲሆኑ እንዲሰሩ በሚል ነገር ነው። ምን ያህል መሬት ነው የተዘጋጀላቸው? ወደ 1 ሺ ሰባት መቶ 23 የሞን ሄክታር ነው የእርሻ መሬት ሄክታር ነው የተዘጋጀላቸው። ሁሉም ቦታ ከህዝቡ ጋር በቂ ምክክር ተደርጓል። ህዝቡ ኑሮ እንዳይጎዳ የሚነሳ ካለም የሚነሳበት ቦታ ተዘጋጅቶ በመስኖ የለማ መሬትና ማህበራዊ ተቋማት የሟላበት ቦታ ነው የሚሰጠው ያለ በፈቃደኝነት ነው የሚደረግ ያለ ደረጃ በደረጃ ነው የሚደረግ ያለ ከክልል መስተዳዶች ጋር ተባብረን ከሽማግሌዎች ጋር ተመካክረን ነው የምናደርገው ያለን። ስለዚህ በዚህ መንገድ ስለሆነ የምናደርገው ያለን ጥንቃቄ አድርገን ነው የምንሄድ ያለን ከአካባቢው ጥበቃ አንጻርም እንደዚሁ ከቅርስ ጥበቃ አንጻርም እንደዚሁ ከፍተኛ ጥንቃቄ እየተደረገ ነው የሚካሄድ ያለ። አሁን ደው ኦሞ ውስጥ የቅርስ ቦታዎች ተብለው የተለዩ ቦታዎች አሉ። እነኛ ከባህልና ቱሪዝም ሚኒስቴር ጋር ሆነን የቅርስ ቦታዎቹ ተለይተው ኮንስትራክሽን ስራ ሲካሄድ፣ መንገድ ሲሰራ፣ ምን ሲሰራ እንዳይነኩ ተከልለው ጥበቃ እንዲደረግላቸው በሚያደርግ መንገድ ነው የምንሄድ ያለን። ከአዳዲሶቹ በተጨማሪ የተጀመሩት የተንዳሆ የወንጂ ሸዋና የፊንጫ ስኳር ፋብሪካዎች ተጠናቀው አገልግሎት እንዲሰጡ ኮርፖሬሽኑ እየሰራ ነው። እናም በቅዱ ዓመት መጨረሻ ኢትዮጵያ ሀገራዊ የስኳር ፍላጎቷን ያሟላች፣ በስኳር ልማት ዘርፍ ከ400 ሺህ በላይ የሥራ ዕድል የፈጠረች፣ የስኳር ልማትን ለኢኮኖሚዋ አንድ ዋልታ ያደረገች ስኳር ላኪ ሀገር ትሆናለች።